በስተመጨረሻም ቡቡና ቀማማ ዋው! እኔ ማመን አልቻልኩም። የእውነት አይኔ ነው ጆሮዬ ነው ወይስ ደግሞ ምንድን ነው? እስኪ ከእንቅልፌ ልነቅ አልቻልኩም። በህልምሽ ምሽ አይደለም በሉኝ ዝም ብላችሁ። ዋው! እንዴት ነው የሚያምሩት! በመድኃኒዓለም ይሄን ቀን እንዴት በጉጉስ ጠብቀው እንደነበር እግዚአብሔርን ነው ምላችሁ። በቃ ይሄ ነው በቃ የሚያምርባቸው፣ እንዲህ ነው በቃ ሕይወት እንዲህ ነው በቃ። የእውነት በቃ አንዳንዴ ምን ልበላችሁ፣ ወሬ ሁሉ እስኪ ጣፋኝ የሆነ የማውራው ነገር እስኪ እንዴት ልበላችሁ፣ ደስ ብሎኛል የእውነት። ሀይሚና ብሩክ በስተመጨረሻም ቀለበት ብሩክ በርከክ ብሎላታል። ይገባታል የእውነት ለሀይሚ ከዚህም በላይ እንጃ። እንባ ነው የተናነቀኝ የእውነት። ለሴት ልጅ ማለት ነው እች ቀን ማለት ምን ማለት እንደሆነ በቃ እኔ እንጃ። ብዙስ ብዙዎች፣ እኔም በእርግጥ ቀለበት ተደርጎልኛል፣ እውነት ለመናገር ግን ይሆናል አደለ? ለእኔ ከተደረገልኝ የቀለበት ቀን የእውነት ይሄንን ፕሮግራም ይሄንን ፎቶ ሳይ ነው የሆነ ደስታዬን መቆጣጠር ያልቻሉ ከዛ በላይ ማለት ነውና ደስ ይላል። የእኔ ቀለበት ጊዜ እንኳን ይህን ያለ ደስተኛ አደለ አልነበርኩም። የሆነ ለምን ነገር እዚህ ይህንን ማየት ስምን ማለት እንደሆነ አላቅም። ና ሀይሚ ያደገች በቃ የእውነት ትልቅ ሰው ሆነች። ላይፍ ልትጀምር ነው። ኑሮን ሀያ ብላ ልትጀምር ነው። ላይፍ ምን እንደሆነ ከአስከባ የምታቅ ልጅ ናት። ብዙ ችግሮችን ብዙ መከራዎችን ያሳለፈች ልጅ ነች እና ይሄ ለእሷ ምን ማለት እንደሆነ አላውቅም። እኔም ብያችሁ ነበረ የሆነ ጊዜ ላይ ሀይ ብሩክ በአደባባይ ለአንድ ሴት የፍቅር ጥያቄ ቢያቀርብላት፣ እንዲህ ቀለበት ቢያስርላት፣ ትርጉሙ እንደውም ትልቅ ነው የሚሆኑ እንጂ አያሳፍርም። እሷ ሴት ልጅ ናት ትፈልጋለች። ማንኛውም አይነት ሴት አንድ ወንድ በህይወቷ ካለ የኔነሽ ብሎ በቃ የሆነ እንዲያውጅላት እንዲነግርላት እንዲያሳውቅላት ለሰው በደንብ ትፈልጋለችና ፍቅር ጥያቄውን መቆየት አለበት፣ ምናምን ተነጋግሯል በውስጥ ምናምን ስትሉ ነበር። ያንን ነገር እኔ አልደግፈውም፣ አልቀበለውም ነበር። ብዙ ቀን ነግሬያቸዋለሁ ለምን ፍቅሩ የራሳቸው ብቻ ቢሆንም ግን ደግሞ ክፋት እስካልሆነ ድረስ መጥፎ ነገር እስካልሆነ ድረስ ሌላን ሰውንም እነሱንም የማይጎዳ ነገር እስከሆነ ድረስ ሶሻል ሚዲያ ላይ ወጣው እንዲሁ በቃ አፍቅሬያታለሁ ወይ አፍቅር አፍቅር አለው ብሎ ቢናገሩ ወይ ደግሞ ተንበርክኮ የፍቅር ጥያቄ ቢያቀርብላት ቀለበት ቢያደርግላት፣ ምንም ክፋት አልነበረውም እና ሀይሚ ግን ያንን ባለማድረጉ ራሱ ቅሬታ ነበረባት፣ የእውነት ለመናገር ማለት ነው። ለምን ይሄ ልጅ ወዳታለሁ ይላል፣ በጣም ቦታ እንዳለው ይናገራል። እንዴት ነው? አብራት ብዙ ጊዜውን ያሳልፋል። እሷ ደግሞ ከሌሎች ወንዶች ጋር የምታወራውን ነገር አቁማለች። ኦልሬዲ እናትም አባትም ጓደኛም ወንድምም እህትም አድርጋ እሱና የተጠጋችው የቀረበችው እና እሱ ግን ዝም ብሎ አላ አደለ ያው የሆነ ሰዓት ላይ ካስታወሳችሁ ለእናቴ ለእናቴ ለእናቴ ነው እንጂ ይላል እና ፍቅር ፍቅረኛ መያዝም ራሱ መቆየት እንደሚፈልግ ነበር ሲናገር የነበረው ግን በፍቅር ህይወትህ ሀይሚም ነግሯለች አብራህ ብትሆን ያች ሴት ታግዛለች ደጋፊ ትሆናለች ረዳት ትሆናለች እንጂ ምንም ከህልምህ ከአላማ የምታሰናክል ሴት አትሆንም ብላለች እና ያንን ነው የምላችሁ። በእርግጥ አንዳንድ መጥፎ የሆኑ ሴቶች ለጊዜያዊ ጥቅም የቀረቡ ሴቶች አሉ፣ አንዳንድ አይጠፉም እና እነሱ ሴቶች አንድ ወንድ አላማ ኑሮት እቅድ ኑሮት ሲኖር አለ አይደል? ለቤተሰብ ምናምን ሲል የማይፈልጉት የማይፈልጉት ጊዜ ይኖራል። ያንን ወንድ በቃ ለራስ ለራሳቸው ጥቅም እንትን እያደረጉት እየተጠቀሙበት ለራሱም ለቤተሰብም ሳይሆን መንገድ ላይ እንዲቀር የሚያደርጉ ከዛ በኋላ ደግሞ እሱ ሲያጣስ የሌለው ሲሆን ጥለው የሚሄዱ ሴቶች አሉ። ግን ሀይሚ ጠንካራ ናት። ከብዙ ሰው ተቆጥባ ብዙ ፈላጊ ያላት ታውቃላችሁ። ከብሩክ የሆነችው ፍቅርም ብላ ነው በቃ። ሌላ ወንድም ይህን ያህል አልቀረበችም እና ይገባታል። ባጭሩ ካሳለፈችው የህይወት መከራ ካሳለፈችው ፈተና የእውነት እችን ቀን ማየት በራሱ ትልቅ ነገር ነው። ትልቅ ደስታ ነው። እና ብሩክም እንዲህ ቁም ነገረኛ ስትሆን፣ እንዲህ ለሀይሚ ክብር ሲኖር፣ እንዲህ ለሀይሚ በቃ ሀይሚ ሀይሚ ስትል እኛም በጣም ነው የምንወድ የምናከብረ። በእርግጥ የሀይሚ ደጋፊዎች ለብቻ የተከፈላችሁ ልጆች አላችሁ፣ የብሩክም ደጋፊዎች ለብቻ የተከፈላችሁ ሰዎች አላችሁ። ግን የእውነት ከልባችን የምንወዳቸው ከሆነ የሀይሚን ደስታ የምንፈልግ ከሆነ ብሩክንም አብረን ነው እንትን ማለት ያለብን። የብሩክን ደስታ የምንፈልግ ከሆነ ሀይሚንም ነው አብረን። ምክንያቱም ሁለቱ የሚነጣጠሉ ሰዎች ስላልሆኑ ማለት ነው። ጥፋት ሲኖር እንናገራለን እስከ ጥግ ድረስ። እኔም ለነገ አለልም ስናገር በቃ የተሰማኝን ነገር እናገራለሁ። ሀይሚ ደግሞ ስለ ሀይሚ ሳስብ፣ ስለ ሀይሚ ሳወራ እንባዬ ሁሉ ነው የሚተናነቀኝ። ማንም ሰው እንዲጎዳትም እንዲያስከፋትም እንዲያስቀይማትም አልፈልግም። በእውነት ነው ምላችሁ። ለምን መሰላችሁ? ህይወቷን አቃለዋል እኔም የመጣሁበት ያለፍኩበት የህይወት ጉዞ አለ። አሁን ያለሁበት የፍቅር የህይወት ታሪክ አለ። እሱን አንድ ቀን እግዚአብሔር ሲፈቅድ ሁሉንም ነገር የማስረድ፣ ቀለበት እንዴት እንደታሰረልኝ፣ ከስደት እንዴት እንደተመለስኩ፣ ስደት ስንት አመት እንደቆየው ኢትዮጵያ እስከመጣሁ በኋላ እንግዲህ ኦልሞስት ወደ አንድ አመት እየሞላኝ ነው፣ ያጋጠመኝን ነገር እግዚአብሔር ሲፈቅድ ጎንደር ነበርኩኝ እንደሚታወቀው ጎንደር ብዙ ኔትወርክም አልነበረም። ለመስራትም የሚመቻችልኝ ቦታ አልነበረም። ሰሞኑን ግን አሁን ባህር ዳር ገብቻለሁ። እግዚአብሔር የተመሰገነው ይሁን። ባህር ዳርንም ቢሆን በትንሹ እንግዲህ በካሜራ በደንብ ቀረጽ ቀረጽ ቀረጽ አድርጌ የማስተላልፍላችሁ ይሆናል እና ጎንደር እያለው ኔትወርክ ብዙ አልነበረኝም። በቪዲዮ ባይም ቪዲዮ ለመስራት ግን በጣም አስቸጋሪ ሁኔታ ነበርኩኝ። ቪዲዮቻቸውን ግን እከታተል ነበር፣ ሀይሚን እና ብሩክን። ለማንኛውም ግን እግዚአብሔር ይመስገን ከብዙ ውጣ ውረድ ከብዙ ፈተና በኋላ በሰላም ቁጭ ብያለው ባህር ዳር ላይ ማለት ነው። እግዚአብሔር ይመስገን። በቅርቡ ደግሞ ወደ አዲስ አበባ የምመጣ ይሆናል። ለማንኛውም ግን ዛሬ በሀይሚ እና በብሩክ ደስታ በጣም ነው የተደሰትኩትኝ። የእውነት ለመናገር ትዕግስት በጣም ትልቅ ዋጋ አላት። በቃ ታጋሽ ናችሁ ስትኖሩ ሁሉንም ነገር በፍቅር ህይወት ብዙም ተስፋ የሚያስቆርጣችሁ ነገር ይኖራል። በጣም ብዙ መከር አለ። የእውነት አንዳንዴ ብቸኝነታችሁን ሁሉ እን ብቸኛ በሆንኩኝ በቃ ብቸኝነት የናፈቀኝ የምትሉበት ጊዜ አለ። ግን ያችን ሰዓት በተናደዳችሁ በተበሳጫችሁ ሰዓት ተስፋ መቁረጥ ሳይሆን ጠንካራው ናችሁ፣ ይህም ያልፋል ብላችሁ ከቆማችሁ ነጋችሁን ታተርፋላችሁ ትዕግስተኛ ከሆናችሁ ነጋችሁ ያማረ ነው የሚሆነውና እኔም ህይወት ላይ ስላጋጠመኝ ነው ሀይሜና ብሩክ ብዙ ቀን ለመላይ የተወሰነው እሱም በቀኝ ቀኝ ብሎ እሷም በቀኝ ብላ እስከ ጫፍ እስከ ጥግ ድረስ ደርሰው ነበርና በኋላ ላይ ግን በቃ እሷም ለሱ እሱም ለሷ የተፈጠረ ስለሆነ ሊለያዩ አልቻሉም ያው ተመልሷ አንድ ሆነዋልና እችን ቀን ማየት ሀይሚዬ ይገባሻል ጀግና ሴት ነሽ በጣም ምርጥዬ ሴት ነሽ ይሄ ብቻ ለአንቺ ሲያንስሽ ነው፣ የእውነት ለመናገር ማለት ነው። እና እኔ እንጃ አላቅም ደስታ መቆጣጠር ነው ያልቻልኩትኝ። እና ሌላኛው ደግሞ አንዳንድ ሰዎች ይሄ ፕራንክ እንደው እንዳይሆን እንጂ እያላችሁ አላችሁ፣ በቃ ጆሯችሁን ማይናችሁንም ማመንም የከበዳችሁ ሰዎች አላችሁ። አንዳንዶቻቸው ደግሞ ፕራንክ እኔ ፕራንክ ነው ብዬ አላስብም፣ ምክንያቱም በስሜታችን ላይ ይጫወቱብናል ብዬ አላምንም። ለምን እኔ እንጃ። በፈለጉት ቀንና ጊዜ ሰዓት አመት ይሰሩ ቀለበት ችግር የለብኝም። ግን እኔ ወጦ በቃ ፈቅርሻለሁ የሚለውን ቃል ራሱ ለሀይሚ ሚዲያ ላይ ወጦ ቢነግራት የሚል ሀሳብ ይቅር ነበረኝ። እውነት ለመናገር ሁሌም ቢሆን ማለት ነው። ግን አለ አይደለ፣ በፈለቀ ቀን ይሁን። ግን እንዲህ ደግሞ እኛ በጉጉት የምንጠብቀው ቀን በጣም በብዙ ሺዎች የምንቆጠር ሰዎች በቃ የሀይሚንና የብሩክን ቀለበት ማድረግ የሀይሚንና የብሩክን በቃ ተፋቅረናል ብለው ሚዲያ ላይ ወጠው የሚያወሩባትን ቀን በጉጉት ስንጠብቅ ነበርና እንዲህ አይነት ፕሮግራም አዘጋጅተው በእርግጥ የሆነ ቀለበቱን ይው አይቼዋለሁ። ግን ሌላ ፕሮግራም ነው ብዬ ማመንም አልፈልግም መናገ ማሰብም አልፈልግም። ባጭሩ ሌላም ይሆናል ብዬም አላስብም። እኔ ለምን ጥሩ ጊዜ ማሳለፍ ይቻላል እንደዚህ ሆኖ ቁጭ ብሎ ምናምን ነገር ግን አላውቅም። እንዲያጓጉተውን እንዲ ምስጥ ብለን እንዲ አላቅም ሌላ ነገር ነው ይሉናል ብዬ አላስብም። ወይም ፕራንክ ነው ይላሉ ብዬ አላስብም። እኔ እንጃ ብቻ እኔ አሁን ማስበው ደስታ ደስተውን እና እንኳን ደስ ያላችሁ የቀማሟም የቡቡም ቤተሰቦች፣ በጣም የምትዋደዱ የምንወዳቸው ልጆች እንዲህ አድገው ተለውጠው ስኬታማ ሆነው ለዚህ ቀን መድረሳቸው መብቃታቸው ራሱ ትልቅ ነገር ስለሆነ የእውነት ለመናገር ከዚህም በላይ ምንም ደስታ የለም። ለሴት ልጅ እች ቀን ማለት ምን ማለት እንደሆነ የእውነት ሁላችን የምናውቀው ነን። በተለይ አብዛኞቻችሁ ይህንን ቪዲዮ የምትከታተሉ ሴቶች ናቸው እና ቀለበት የእውነት መጀመሪያ ጻር ነበራችሁ፣ ከዛ አደጋችሁ። ሀይሚ ደግሞ እያየናት ነው ያደገችው፣ እኩል አብረን ነው ያደገችው ና ለዚህ ክብር መብቃቷ ራሱ ትልቅ ነገር ነው። እግዚአብሔር የተመሰገነ ነው ስለ ሁሉም ነገር። የብሩክን መመታት የብሩክን መውደቅ የምትፈልጉ ብዙ ሰዎች አላችሁ። እኔ እግዚአብሔርን አምላችሁ ብዙ ቀን በሀይሚ ምክንያት ብሩክ በተናገራቸው ንግግሮች ተቀይሜ አውቃለሁ። በጣም አናዶኛ ቃል ብዙ ቀን ተናግሮ ያውቃለሁ። ግን ማለት ነው አንድም ቀን ክፉ ነገር እንዲያጋጥመው ተመኝቼ አላውቅም፣ መመኘትም አልፈልግም። ምንም አላደረገኝም። እናንተ ግን ከመሬት ተነስታችሁ የምትሰድቡት ተወግቷል እስከ ማለት የምትደርሱ ሰዎች አላችሁ። እነሱ ከሰው አይደርሱ ከማነ በራሳቸው ዓለም የሚኖሩ በራሳቸው ዓለም የሚንቀሳቀሱ ሰዎች ናቸውና፣ ምንም ከመሬት ተነስታችሁ ጥላቻን የምትሰብኩ ሰዎች አላችሁ። ለማንኛውም እነሱ እንዲያማረባቸው እነሱ እንዲየተለወጡ። አይታችኋል፣ የሚኖሩበትን ቤት ተንደላቀው አይታችኋል የሚነዱትን መኪና አይታችኋል። የሚለብሱትን አለባበስ አይታችኋል። እናንተ የዛሬ ዓመት እነሱን እየተከታተላችሁ እዛ ቁጭ ብላችሁ አላችሁ። እንደው አይነዳችሁ። በዕድሜ እኮ እናንተ ትንሽ ትንሽ ትንሽ ትንሽ እኮ ናቸው። እግዚአብሔር ምስክሬ፣ ሀይሚ ራሱ ማለት ነው እኔ በዕድሜ እበልጣታለሁ። የሚገርም ነገር ማለት ነው። እንኳን ሌሎቻችሁ ማለት ነው ከእኔ የምትበልጡ ናችሁ አብዛኞቻችሁ የምታየዋት ምትከታተሏት ሀይሚንና ብሩክ እንዲለያዩ በቃ ብሩክን ለብቻ ምትደግፉ ሰዎች አላችሁ። ሀይሚንም ለብቻ ደግፋችሁ እሪ ምና የምትሉ ሰዎች አላችሁ። አይሆንም። ኖ ኖ ኖ። እና ለማንኛውም ግን ብሰሉ፣ እናንተም ብልጥ ሆኑ፣ እናንተም ስኬታማ ሆኑ፣ እናንተም ተቀየሩ። እዛ ቁጭ ብላችሁ ያልሆነ የሆነውን ሁሉ ስታወሩ ስታቦኩ አትደሩ። እና እንኳን ደስ ያላችሁ። ባጭሩ ምን ተሰማችሁ? ይሄ ነገር ፕራንክ ነው ወይንስ ደግሞ እውነት ነው? እስኪ የእናንተን ሀሳብ አስተያየት ቀድማችሁ ተናገሩ። እኔ እኔ በዚህ ልክ ይቀልዱብናል፣ ይጫወቱብናል፣ ወይ ደግሞ በዚህ ልክ እኔ አላውቅም ስሜታችን ይጎዱታል ብያል አላስብ፣ ማሰብ ራሱ አልፈልግም። እውነት ነው ብዬ ነው ማምነው፣ ፕራንክ ሊሆን አይችልም ብዬ ነው ማምነው። ለማንኛውም ይች ቀን እንዲች በቃ ሁነው ስላየዋቸው ብቻ በጣም ትልቅ ደስታ እየተሰማኝ ነው የሚገኘው። የእናንተን ሀሳብ አስተያየት ማስቀምጡ፣ በዋናው ቪዲዮ ደግሞ ማታ ተመልሰን የምንገናኘው ሆናል። የነበረኝ ሀሳብ አስተያየት ይህንን ይመስላል። በደንብ ሀሳብ ራሱ ለመስጠት አልቻልኩም፣ ለምን ከደስታ ብዛት። ለማንኛውም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አሁን በአዲስ መንፈስ በአዲስ ነገር በደንብ ከቻ ሳብ ብየላችኋለሁ። ወዳችኋለሁ።